በአዲስ ቪዲዮ መጥቻለው ማለት ነው። ይህንን ቪዲዮ በላይክ ጀምሮ በጣም ያሳዝናል። በቢኒ ሞት ፂ ተሰቃየች፣ እንዲሁም ደነገጠች፣ ራሷን ስታለች። እኔ የፈራሁት ደግሞ መጀመሪያም እያመማት ነበረ። ያው አሁን ላይ ማስታወስ ብትጀምርም እንደ መጀመሪያው እንዳትሆን የፈራሁት ያፌት ደግሞ በድጋሜ ታሰረ። ምክንያቱም በቢኒ ላይ ባደረሰው ወንጀል ታስሯል ማለት ነው። እናም በጣም ያማል፣ በጣም ይከብዳል። ብቻ ቢኒ መሞት የለበትም ነው ምለውን ይኔ እንጂ አላውቅም። በቃ እንደውም ምንድን ነው ያለው፣ አሁን ጨርሰው አሁን ጨርሰው ብሎ የስራ ባልደረባውን በላከበት ሰዓት የስራ ባልደረባው ደግሞ በጭለማ ቢኒ ስልክ እያወራ ያለ ጭንቅላቱን ነው ያለው ማለት ነው። እና ቢኒ ራሱን ስትወድቋል፣ በጣም ብዙ ደም የፈሰሰበት ይሄንን ይሄንን ነገር ደግሞ ደውለው ለፂ ሲነግሯት ፂ ራሷን ስታ ወድቃለች። ተጎድታለች ማለት ነው፣ በቢኒ ምክንያት። ሰላም፣ ሰላም ውድና የተከበራችሁ እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? በሰላም መጣችሁ ወደ ዩቲዩብ ቻናሌ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። እንዲሁም የምለቃቸው አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን በመብራት ተቀላቀሉ ማለት ነው። እናም በጣም ያሳዝናል። በጣም ነው የሚያሳዝነው። ገኒም ራሷን ስታ ወድቃለች፣ እንዲሁም ደግሞ ሶፋው ላይ እያለቀሰች ነው። እናም ሲቀጥል ቤዛም ሁሉም ተደናግጠዋል። ናታንም የያዙትን ስልክ እስኪጥሉ ድረስ ራሳቸውን ስተዋል። እናም በተለይ ፂሆን ከሆነች እኔ እንጃ ላውቅም፣ በቃ እየተንቀጠቀጠች ወደቀችው ማለት ነው። እናም በቢኒ ሞት ምክንያት ፂ በጣም ተጎድታለች ማለት ነው። በጣም ያሳዝናል፣ በጣም ያሳዝናል ማለት ነው። እና ይሄ ነገር የሆነበት ምክንያት የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቢኒያም ከዚህ በፊት የተዘጋውን ፋይል ከዚህ በፊት ያፌት አዘግቶት ነበረ ፋይሉ የተዘጋውን እንደ አዲስ ነው የከፈተው፣ እንደ አዲስ እና ቤኒ በምን ምክንያት ነው የተገደለው በምን ምክንያት ነው የሞተው ልትሉ ትችላላችሁ። እሱን የምነግራችሁ ይሆናል። እናንተ ብቻ ተረጋግታችሁ እስከ ቪዲዮ ፍጻሜ ለማዳመጥ ወይም ደግሞ ለመከታተል ሞክሩ ማለት ነው። ቤኒ በምን ምክንያት ነው እንደዚህ ሆነው እና ምክንያቱን እነግራችኋለሁ። የተዘጋውን ፋይል እንደ አዲስ አስከፈተ፣ ያፌትን ለማሳስር፣ ያፌትን አሳስሬ ኤፍራታን ደግሞ ቀጥታ ለናታን መስጠት አለብኝ በሚለው ይህንን ንግግር ከዚህ በፊትም ተጠቅሞታል። ለናታንም ሲነግረው ናታን ደግሞ ኤፉማ እኮ ወዳ ባደረገችው ነገር እኮ አንተ ለምንድን ነው ዝም ብለ የምትናገረው? ኤፍራታ እኮ ወዳን ያደረገችው ቢኒ ደግሞ ተወኝ እባክህን፣ የተረሳውን ነገር አትቀስቅስ ሲለው እባክህን፣ ኤፍራታ ወዳ አላደረገችም በምን ምክንያት እንዳደረገች ገና ለገና ሳታቅ ለመፍረድ አትቸኩል አለው ማለት ነው እናም እባክን በቃ ስለሱ እርሳ ባክን አታንሳው አለ ማለት ነው። ናታን ላይ አይፈረድም ምንም የሚያውቀው ነገር የለም ሚስጥሩን አልተነግረውም እስከ ዛሬ ድረስ ናታን የሚያውቀው ነገር የለም ማለት ነው። እናም ለዛ ነው ስለ ኤፍራታ ሲነሳበት እሷ ወዳና ፈቅዳ እስካገባች ድረስ ለምንድን ነው እናንተ ያለውን የሌለው ምክንያት የምደረድሩ ነው የሚላቸው ማለት ነው። ነገር ግን ቢኒም እንዲሁም ደግሞ ቤዛ ጽዮን ያውቃሉ ሚስጥሩን ያውቃሉ በምን ምክንያት ኤፍራታ እንዳገባች። እናም አንደኛ ኤፍራታን ከያፌት እጅ ነጥቄ ያፌትን አሳስሬ ኤፍራታን አምጥቼ ለናታን ብሰጥ እናም ደግሞ እሱ ባደረገው በእያንዳንዱ ወንጀል ደግሞ ቢታሰር በሚለውን የተዘጋውን በፊት ያዘጋውን ፋይል እንዳዲስ አስነስቶ ምን አደረገ? ክስ አቀረበለት። ለማን? ለያፌት። የበፊቱ ዳኛው ደግሞ የለም። ይህ በፊቱ ዳኛ አይደለም። ይሄ አሁን የተመረጠው አዲስ ዳኛ ነው። እና አዲስ ዳኛ እሺ የሚል አይደለም። አሁን ጉዶኛለው ሲል ነበር በባለፈው ያፌት። እናም ዞሮ ዞሮ ይሄ ነገር ይሄ ክስ በእኔ ላይ ከተመሰረተ፣ መቼም መቼም ቢሆን እኔ ቢኒያምን አልፋተውም አለ። ና በባለፈው ቪዲዮን ከተመለከትን ምንድን ነው መኪናውን እየነዳ ቀጥታ ሲመጣ ቢኒን ሰፈር ሊያገኘው ከዛ አሁንማ እዚህ ላይ ጥቃት እንዳላደርስበት ሰፈር ውስጥም ስለሆንክ ስለምትጮህ ሰውም ሰብስበ በምትጨውበት ሰዓት እዚህ ጋር ሰዎችም ስለሚሰበሰቡ እኔ አንተን የማጠቃበት ሰዓት አለኝ ያለው እና እዛው ላይ ጥሎት ሄደ ቢኒን ማለት ነው። እናም ጥሎት ከሄደ በኋላ በትላንቱ ቪዲዮ ደግሞ ስንመለከት ምንድን ያለው የስራ ባልደረባውን እንደምንም እንደምንም አድርገ እሱን ዛሬውኑ አጥፋልኝ ያለው የሚገርማቸው ነገር ማንን ሲለው ቢኒያምን። በእኔ ላይ ክስ መስርቶ እስካሳሰረኝ ድረስ እኔ ደግሞ እሱን አጠፋዋለሁ አለ። ያው ያፌት ሁላችንም እናውቋለን አንድ ነገር ከወሰነ ወሰነ ነው። ነገር ግን በስተመጨረሻ ማረ ሀለቃ አያሳስብህ አያሳስብህ በእኔ ላይ ጣለዋለ። ከዛም ማታ ቢኒ ስልክ እያወራ እየመጣ እያለ ከኋላ መጣና በመጀመሪያ እንዲህ ሲነካው፣ ቢኒ ደግሞ ወዲያውኑም መታው ማለት ነው። መቶት መሬት ላይ ሲወረውረው ልክ እንደ ሞት አስመሰለ። የሚገርማቸው ነገር ሲስተሙ ይገርማል። እንደ ሞተ ሲያስመስል ቢኒ ደግሞ በጣም የጎዳው መስሎት ጥሎት ሄደ። ጥሎት ሲሄድ ቀጥታ ብረት ይዞ ነበር። ብረት ይዞ ስለነበር ቢኒ በቃ ልክ የጎዳው መስሎት በደንብ የመታው መስሎት መሬት ላይ ነው ጥሎት ሄደው። የሚገርማቸው በቃ ቼክም ሲያደርገው ልክ እንደ ሞት አስመሰለ ነው፣ ጸጥ ብሎ ተኛ። ለካም ሊያጠቃው ነው። የሚገርማችሁ ነገር ከዛም በኋላ ቢኒ ጥሎት ሲሄድ ከስተጀርባው ተከታትሎ ብረት በእጁ ይዞ ነበረ። እናም ይህንን ብረት ምንድነ ጭንቅላቱን ነው የመታው። የሚገርማችሁ ጭንቅላቱን ሲመታው በስተ መጨረሻ ቢኒ ደግሞ እውነት በጣም ነው የሚያሳዝነው፣ ወደቀ ማለት ነው። ሲወድቅ የፈሰሰው ደም ልነግራችሁ አልችልም። የፈሰሰው ደም ልነግራችሁ አልችልም ማለት ነው። እናም ወደቀ። ከዛ ከወደቀበት ተሸክሞት ይዞት ሄደ ማለት ነው። እናም በቢኒ ሞት አሁን ላይ ፂዮን ራሷን ስታለች፣ በጣም ተጎድታለች። ናታንም እንደዛ በጣም ተጎድቷል። እና ምን ገጠማቸው የሚለውን የምናየው ይሆናል። በጣም ከባድ ነው። በጣም ያሳዝናል። እንደዚህ አይነት ነገር ነው የሚፈጠርም አልመሰለኝም እንዴ! በስመ አብ! በጣም እኔ የእውነት መስሎኝ በጣም ነው የደነገጥኩት። ብቻ ድራማ በመሆኑ ነው ያው ድራማ ቢሆንም አንዳንዴ እዚህ ጋር የእውነት የሚፈጠሩ ነገሮች አሉ፣ በነገራችን ላይ እናም እንደዛ ሆኖ ሳለ ናታን ራሱን የቻለ ቁስል ያለበት የሚገርማችሁ፣ በባለፈው ያው በአባቱ ሞት በጣም አዝኖን ያለው ጺም እንደዛው ከዚህ ሀዘን ሳይወጡ ይህ ሀዘን በጣም ከባድ ነው። ፂሆን ደግሞ ከቢንያም ጋር እንደተጣላች ነው የምናውቀው ሳይታረቁ እኔ እንጃ አላውቅም ብቻ በጣም ከባድ ነው በጣም ያሳዝናል ማለት ነው እስኪ ከሀረግ ድራማ ምን ተማራችሁ የተማራችሁትን አስቴት እንደተለመደ በኮሜንት አስቀምጡ ማለት ነው በጣም ከባድ ነው በነገራችን ላይ እናም እንዳልኳችሁ ገኒ በመጀመሪያ በቃ ይህንን ነገር ስትሰማ በጣም ደንግጣለች እና በጣም ደንግጣ ስቅስቅ ብላ ሶፋው ላይ ተኝታ እያለቀሰች ነው ቤዛም ስልኳን በቃ ምን ልበላችሁ፣ ወረወረችው። ናታንም እንደዛው ፂ ኮ- ሆነች። እንዲህ በቆመችበት ነው ፍርጥ ያለችው መሬት ላይ ማለት ነው፣ ፍርጥን ያለችው እኔ ራሱ በጣም የደነገጥኩት በነገራችን ላይ ያው ድራማ ቢሆንም አንዳንድ በቃ አላደል የሆነ ነገር ሲፈጠር መቼም ልባችሁ ክው ነው የሚለው ማለት ነው። እናም በጣም ተመስጦኛል። የሀረግ ድራማ በጣም ምርጥና አሪፍ ድራማ ነው። ሀረግ ድራማ እስኪ ምን ተማራችሁ? የተማራችሁትን እስቲ አስተያየታችሁን በኮሜንት እንደተለመደው አስቀምጡ ማለት ነው። በጣም አሪፍና በጣም ምርጥ ድራማ ነው። እናም ሁላችንም እናውቀዋለን፣ ያፌት አደርጋለሁ ካለ ያደርጋል ማለት ነው። አሁንም በድጋሜ የታሰረው የሚገርማችሁ ነገር በድጋሜ ነው እስር ቤት የገባው ማለት ነው። አሁን ላይ የሚያደርገው ወንጀል እኔ እንጃ አላቅም፣ በቃ ተነስቶበታል። ተነስቶበታል መቆራረጥ ነው፣ መፈላለጥ ነው መግደል ነው፣ የያፌት ስራ ነው። በቃ ጭካኔው ጭራሽ የሌለ ነው። ሁላችንም እንደምንመለከት በቃ የያፌት ጭካኔ ሁላችንም እናውቀዋለን። አደርጋለሁ ካለ አደርጋለሁ፣ አስወግዳለሁ ካለ አስወግዳለሁ ነው እና በጣም ኃይለኛ ነው በነገራችን ላይ ማለት ነው እና ይሄ ድራማ ይሁን እንጂ ይሄ ድራማ ይሁን እንጂ አሁን እንደዚህ አሁን ትክክለኛ በእውን ራሱ የምንመጣ ከሆነ አሉ እንደዚህ የእውነት የሚያደርጉ ጨካኞች ብዙዎች አሉ በነገራችን ላይ ማለት ነው ስለዚህ እናም ጨካኝ ሆኖ ነው የሚሰራው ምንም አይነት ራይ ምረት የሚባል ነገር እሱ ጋር የለም ማን ጋር ያፌት ጋር አድርጋለሁ ካላ ያደርጋል እሰራለሁ ካላይ ይሰራል እንደፈለገ ነው የሚያደርገው ማለት ነው እና ከባድ ነው እናም ሲቀጥል ቤዛን በባለፈው ብር ጠይቃት ነበር ኢፍራታ ያንን ብር ማን እንደሰጣት እስካሁን አላወቀችም። እኔ እንዳይመስለኝ ከሆነ ያፌት ሊፈትናት ይመስለኛል ይሄ ብር ሊፍራታ ነው ብሎ ነው እዛ ላይ ጽሁፍ የተጻፈው ይሄ ብር ለፍራታ ምክንያቱም ብዙ ብር እንደሚያስፈልጋት አንዳንድ ነገሮችም ሊገዛበት ፈልጌ ነው ብላ ያፌትን ስታማክረው ያፌት ደግሞ ምንድን ያላት ችግር የለውም እኔ ከአንቺ ጋር ሄጄ የምትፈልጊው ነገር ሁሉ አደርግልሻለሁ፣ ስለጠየቅሽኝ ራሱ በጣም ደስ ብሎኛል የኔ ንግስት ሲላትም አይ እኔ የፈለግኩት ነገር አለ፣ ለምንድ ነው የማትሰጠኝ? ለምንድ ነው የማትረዳኝ? ለምንድ ነው እንደዚህ የምታደርገው? ምናምን ብትልም፣ በነገራችን ላይ እሱ ደግሞ በሌላ ነገር ነው የሚያስበው ምክንያቱም በቃ ይጠረጥራታል። ነገር ግን እሷ አሁን ላይ ገኒ እናቷ መሆኗን ለማረጋገጥ ነው ይሄንን ብዙ ብር ቤዛን የጠየቀችው። ለቤዛ ደግሞ ሚስጥሩን አልተናገረችም ብቻም የማደርገው ነገር አለ እባክሽን፣ ተባበሪኝ ስትል እናም ቤዚቹ አሁን ላይ በጣም ጥሩና መልካም የዋ ሆናለች። በጣም ደስ ይላል። የቤዛ መቀየር አስደስቶኛል ማለት ነው። እናም ለኤፍራታ በሚያስፈልግ አሳት ከጎኗ ስለሆነች ደስ ብሎኛል። ይሄንን ብር አንቺ ነሽ የላክሽልኝ ብትላትም አይ እኔ አደለውም ምናልባት እስቲ ያፌት ሊሆን ይችላል እሱ ሳይሆን አይቀርም ምነው ያለችው ማለት ነው። አሁን ላይ ኤፉ ግራ ተጋብታለች። ያፌት ደግሞ እንደ አጋጣሚ ሲመጣ ኤፉ አልነበረችም። ቀጥታ ወደ ቤት ገባና ፊት ለፊት ሊቦርሳውን አገኘ። ብሩን ግን የምጠረጥረው ያፌት ይሆን ወይስ ቤዛ ናት እያለች እየጠረጠረች ነው፣ ግን ማን እንደሆን አልታወቀም። እናም ይሄን ብር አግኝቶ ሲጠይቃት ኤፍራታ ይሄ ብርኬትን የመጣ ሲላት አይ ከዚህ በፊት ያጠራቀምኩት ብር ነው ብላ ለሱ መለሰችለት ማለት ነው። እና እኔ የምጠረጥረው ምንድን ነው ነግራዋለች። በነገራችን ላይ ቤዛ ምንድን ያለቻት ምናልባት ያፌት ይሆናል ይህንን ብር ያስላከልሽ ስትላትም አይ እሱ እኮ ስጠይቀው ቢብሎኛል እሱ እንኳን ሊሆን አይችልም እኔ እንጃ ነው ያለችው እና እኔም እንደምጠረጥረው ያፌት ሊፈትናትም ሊሆን ይችላል አይታወቅም። ራሴ ያጠራቀምኩት ብር ነው ብላ ነው ለያፌት የመለሰችው ማለት ነው። ብቻ እስቲ የሚቀጥለውን በሰፊው የምናየ ይሆናል። እንደተለመደ ተለመደ አስቴታችሁን በኮሜንት አስቀምጡ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል ማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ነገር ግን በጣም ያሳዝናል። እናም በቢኒ ሞት ፂ እየተሰቃየች ነው፣ በጣም ተጎድታለች። በጣም እንደምትወዱ እንደምታፈቅረው እናውቃለን ማለት ነው። ወዳችኋለሁ። ባይ ባይ